ክቡራና ክቡራት እንደምን ቆያችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ። በዛሬው መርሃ ግብራችን ላይ ሶስተኛውን ሳምንት የ2014 የማሕሌተ ጽጌ ትርጓሜን፣ ያው ነግራችኋለሁ በተከታታይ ሳምንታት በተለይ በመጀመሪያው ሳምንት፣ በሁለተኛው ሳምንት ያሉትን ትርጓሜያት በስፋት አቅርቤላችሁ ነበረ። በዛሬው መርሃ ግብራችን ላይ ደግሞ የሶስተኛውን ሳምንት የ2014 ወይም ጥቅምት 14 የሚቆመውን የማሕሌተ ጽጌ ትርጓሜ እነግራቸዋለሁ። የመዝሙሩ ትርጓሜ ግን በኢኦቲሲ ቲቪ ላይ ስላቀረብኩት እዛ ላይ መመልከት ትችላላችሁ። እንግዲህ ጥቅምት 14 ሶስተኛው ሰንበት ላይ የሚቀርበው በቤተ ክርስቲያን የሚቆመው ማሕሌተ ጽጌ ዘሩ ምን ይላል?

ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ወብኪ ይወፁ ሃጣን እምደይን። ወደ አማርኛ ሲመለስ መጽሐፍ እንዳለ በፈጣሪና በፍጡር መካከል ለዕረፍት የኪዳን ምልክት ይሆንሽ የብርሃን ዕለት የሰንበታ ሰንበት ማርያም ሆይ ባንቺ የገነት አበባ የተባሉ ጻድቃን ይደሰታሉ፣ ባንቺም ሃጣን ከሲኦል ይወጣሉ እሚል እጅግ እጅግ የሚገርም ምስጋና ታላቁ ሊቅ አባ ጽጌ ብርሃን ከአባ ገብረ ማርያም ዘደብርሃንታ ጋር እንደ አንድ ልብ መካሪ እንደ አንድ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 ሰዎች መጋቢት አያዘጠኝ በዘመን ዮሐንስ እሁድ ሶስት ሰዓት ላይ በማህፀነ ድንግል አማናዊ ብርሃን ወልደ እግዚአብሔር ኢየሱስ ክርስቶስ አድሮባታልና እቺ ዕለት ዕለተ ብርሃን ትባላለች። ሁለት ሶስተኛ ደግሞ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ ተነስቶ የትንሣኤውን ብርሃን ገልጦባታልና እቺ ዕለት ዕለተ ብርሃን ተብላለች። እንግዲህ ትልልቅ ስራዎች ተሰርቶባታል ማለት ነው። እንግዲህ የትንሣኤአችን በኩር ወልደ እግዚአብሔር ክርስቶስ ብርሃነትን ሳይሆን የገለጠባት እሁድ ናት። ስለዚህ ሦስተኛ። አራተኛው ደግሞ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 በመባል ትታወቃለች ማለት ነው። ስለዚህ ነው ታላቁ ሊቅ አባ ጽጌ ብርሃን ምናለ ሰንበተ ሰንበታት ማርያም እለተ ብርሃን ይላታል። ቅድስት ድንግል ማርያምም በተመሳሳይ መልኩ ብርሃን ወልደ እግዚአብሔርን በህቱም ድንግልና ጸንሳ በህቱም ድንግልና አስገኝታለችና ብርሃን በተገኘባት በለተውዲ ይመስላታል። ምክንያቱም የዓለምን ኃጢያት የዓለምን ጨለማ ያስወገደ አማናዊ ብርሃን ወልደ እግዚአብሔር ኢየሱስ ክርስቶስን ዘጠኝ ወር ካምስ ቀን በማሕፀኗ የተሸከመች አማናዊ ማህይ ተማይቶ ተወልደ እግዚአብሔርን በማኅፀና የተሸከመች አማናዊት መቅረዝናትና ቅድስት ድንግልን ሰንበተ ሰንበታት ማርያም እለተ ብርሃን በማለት ሊቁ እንግዲህ ያወድሳታል ማለት ነው። እና እቺ ሰንበት ለዘላለም ጸንታ እምትኖር ስለሆነች ነው ሰንበተ ሰንበታ እምትለው። ሊቁ ያይቆብ ዘአልበረዳይም በመዝገበ ሃይማኖቱ ላይ ምን ይላል? ወሰማያ እግዚአብሔር እለተ ብርሃን ይላል። እቺን እለተ እሁድን እግዚአብሔር ራሱ የብርሃንለት ብሎ ሰየማት። ምክንያቱም ሞትን ድል አድርጎ የትንሣኤውን ብርሃን ገልጦባታልና፣ ቀደሳ ወአክበራ ወአልዓላም ሁሉን መዋል ከዕለታት ሁሉ ለያት፣ አከበራት፣ ከፍ ከፍ ማደረጋት በ ማለት እችን እለት ያነሳል ማለት ነው። ስለዚህ ቅድስት ድንግል ማርያምን በተመሳሳይ መልኩ ብርሃን ወልደ እግዚአብሔር ክርስቶስን በሕቱም ድንግልና ጸንሳ የወለደች በመሆኗ ሊቁ እለተ ብርሃን ወይም የብርሃን እለት በማለት ግዲ አምላኩን እናት ቅድስት ድንግል ማርያምን የሰንበታት ሰንበት ብሎ ያወድሳታል ምክንያቱም ምክንያቱም በዚች ዕለት አስራው ፍጥረት የሚሆኑ የፍጥረታት ሁሉ መነሾች የሚሆኑ አራቱ ባህሪያት እሳት፣ ውሃ፣ ነፋስ፣ መሬት ተገኝተዋል። ከሷም ለዘኮነ ምክንያት ተግብሩ በህላው ይሁን እንዲለው አምጻ ያለማት ፈጣሪ ያለማት ወልደ እግዚአብሔር ኢየሱስ ክርስቶስን አስገኝታለችና፣ እነዚህ አራቱ ባህሪያት የፍጥረታት ሁሉ መነሾ ናቸው፣ መገኞ ናቸው ከነፍስና ከመላእክት በቀር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 ወደ ገነት እንደገቡ በዛው ወደ መንግሥተ ሰማያት ይሸጋገራሉና እና ብኪ ትፌሱ ዘገነተ ጽጌ ጻድቃን ወብኪ ወጹ ሃጣን እምደይን በማለት ታላቁ ሊቅ አባ ጽጌ ብርሃን ይሄንን ድንቅ ነገር ያነሳል። እመቤታችንም ይሄ በለሰንበት ክብር የተደረገ ነው። እመቤታችንም በተመሳሳይ መልኩ አማልዳ ለጻድቃን እሴት ለሃጣን ስርየት አሰጥታ ከሞተ ነፍስ ወደ ዘለዓለማዊ ረፍት ወደ ገነት እንጂ ኋላም ወደ መንግሥተ ሰማያት እንዲሸጋገሩ ታደርጋለችና በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትእምርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌስሁ ዘገነተ ጽጌ ጻድቃ ወብኪ ወጽ ኃጣን እምዳይን በማለት ሊቁ ያነሳታል። ይህ እንግዲህ የመጀመሪያው ማሕሌተ ጽጌ ነው። በጥቅምት 14 እንግዲህ የቅዱስ ገብረ ክርስቶስና የአቡነ አረጋዊ በዓላቸው በመሆኑ ጻድቃን ነክ የሆነ ነው እንግዲህ ብኪት ፌሱ ዘገነት ጽጌ ጻድቃን፣ በአንቺ የገነት አበቦች የተባሉ ቅዱሳን ሁሉ ደስ ይላቸዋል በማለት በዛ ጥቅምት 14 2014 በሚቆመው ላይ ያነሳል። አሁን ሁለተኛው ደግሞ ማህሌ ተጽጌ ይሄን በዚህ መልኩ ካደመጥን ለተአምርክ ማርያም ሀጥ ውእቱ ዘአስተቶ ከመስባቲው ይራይስ መስ ይቺ አይተቶ ለተአምርክ ይሰን ነግር ረዲአቶ ቦዘ ፈለሰ ሐዲጎ በእስይቶ ወቦ ገዳመ ዘተግሰ መኒኖ መንግስቶ ኢላል እንግዲ ወዳ ማርኛ ስንመልሰው ማርያም ተአምርሽን የናቀው ያቃለለው ሰው ሀጥ ነው ክብሩን እንዳያይ አበባሽ አርቆታልና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 ሊቁ ምን ይላል፣ በማድነቅ ይህን ተአምር ሰማይ ወምድር ዘኢያገምሮ እፎ እንጋ ማሕፀነ ድንግል ጾሮ፣ ሰማይና ምድር የማይችለውን የማይወስነውን አምላክ ምንኛ የመቤታችን ማሕፀን ቻለው፣ ምንኛ ብሎ ያደንቃል።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 በማይፀኗ ተሸክመዋለች። ይሄ በጣም የሚገርም ተአምር ነው። ምድር የእግር የመረገጫ ናት አለ ዘጠኝ ወር ከአምስት ቀን እግሩ ተረግጧታል ዳግሚት ምድር ሆናለች። ስለዚህ ሰማይ ወምድር ዘእያ ገምሮ እፎ እንጋ ማሀይፀነ ድንግል ጾሮ፣ ሰማይና ምድር የማይችለውን አምላክ ምንኛ የመቤታችን ማሀይፀን ቻለው ብሎ ሊቁ ያደንቃል። እና ከዚ የበለጠ ተአምር የለም በጣም ከዚ የበለጠ ድንቅ ተአምር የለምና ይህን ተአምርሽን የናቀው ያቃለለው ሰው ሀጥ ነው በማለት ይናገራል። ሌላው በጣም የሚገርመኝ ቅዳሴ መላእክትን መስማቷ ነው። ድንግር ማርያም የእግዚአብሔር ሀገር የእግዚአብሔር ከተማው ተብላለች። ንጉስ በከተማው እንዲኖር ጌታም ማሕፀኗን እንደ ከተማ አድርጎ ዘጠኝ ወር ከአምስት ቀን ተወልዷልና ቅዱስ ቅዱስ ቅዱስ እያሉ ሲያመሰግኑ መላእክት ሲያመሰግኑ አንገቷን ዘንበል አድርጋ የመላእክትን ምስጋና ትሰማ ነበር ይላሉ ሊቃውንት ሲያመሰጥሩት ምክንያቱም ያይቆም መሰላልና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 ለኔና ለናንተ ሥጋውን ደግሞ ሰጥቶ የመገበ ለመላእክት ደግሞ ምስጋናን የሚመግብ መጋቢያ ለማትጌታን ጌታን መመገቧ ከተአምር ሁሉ በላይ ነው። እና ቅዱስ ኤፍሬም ምን ይላል? ፈጣሪዋ ነህና ለድንግልናትህ ለጡቶቿ ወተትን ሰጠህ ይላል። ለደናግል አይሰጥም፣ ለእሷ ግን ሰጣሃታል። ለምን? ፈጣሪዋ ስለሆንክ ነው አለ። ልጇ ስለሆንክ ደግሞ ከሰጣሃት ወተት መልሰ ጠባህ ይላል። እኔ በጣም ነው የሚገርመኝ፣ በጣም ይገርመኛል። ያዕቆብ ዘሥሩግ ደግሞ ድንግላንተ ለሁሉ መጋቢ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 መላእክት የሚታዘዙለት፣ ፍጥረታት ሁሉ የሚታዘዙለት፣ እሱ ለእናቱ እየታዘዘ አደገ አለ።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 ሕይወታችን እርለኛችን ሕይወታችን ፀሐያችን እንለዋለን። እሷ ግን ልጄ ማለት ትችላለች። ስለዚህ ከዚህ የበለጠ ተአምር ወደፊትም በኋላም አልተደረገም ወደፊትም አይሰማም ዓለም እስኪ ያልፍ ድረስ አይሆንምና፣ በእውነት ለተአምረ ኪማሪያ ማጥቱ ዛአስተቶ ይህን ተአምር የናቀ ያቃለለ ሰው በእውነት እንዴት ሀጥ ነው፣ ጎደሎ ነው። ከመስባቲው እይ ራይስ መጽየካ አይተቶ ይህን ክብሩን እንዲያይ አበባሽ ክርስቶስ አርቆታልና በቃ አርቆታል። ከጸጋ እግዚአብሔር ተለይቷል ማለት ነው። ለታምረ ኪሰን ዘይነግረረ ደይቶ የታምርሽን ግን ረዳቱን እየተናገረ ቦዘ ፈለሰ አድጎ ብእሲ ቶ ሚስቱን ትቶ የመነነ አለ፣ እንደ ገብረ ክርስቶስ ማለት ነው። ወቦ ዘተገዳመ ዘተግሂሰ መኒ ነው መንግስቱን ጥሎ ደግሞ የመነነ አለ። እንደ አቡነ አረጋዊ ዓይነት ነው። እንደ አቡነ አረጋዊ ዓይነት ደግሞ የንጉስ ልጅ ሲሆኑ መንግስታቸውን ጥለው መን ነው ከባህር ማድረግ ወደ ኢትዮጵያ መጥተው ከአይነ ሞት ተሰውረዋል። ለዚህ ነው ነገስት የሐውሩ በብርሃንኪ ኵሎሙ ነገስተ ምድር የሐውሩ በብርሃንኪ። ታላቁ ሊቅ ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ላይ የምድር ነገስታት ሁሉ በብርሃንሽ ይሄዳሉ ይላታል። ይህም ቤታችን ዜናዋን ሰምተው መንነው ነው ይሄዳሉ ወሂዛብን ይበጻዳልኪ ሰራዊቶቻቸውን በልጅሽ አምኖ ጸንተው ይኖራሉ ምረራ ገሃነም እሳትን ጣይመ መንግስተ ሰማያትን ሰምተው መንነው ነው ይሄዱ ብዙዎች አሉና ይህን የተአመረሽን ረዳትነቱን እየተናገረ እንደ ገብረ ክርስቶስ ያለ ከጫጉላ ቤት መን ነው ይሄዳ አለ ሰማያዊ መንግስቱን ሽቶ ግማሹ ደሞ የነገስታት የንጉስ ልጅ ሲሆን ይህን ሁሉ ጥሎ በእውነት ይሄዳ አለ በማለት ታላቁ ሊቅ አባ ጽጌ ድንግል አባ ገብረ ማርያም ዘደብረ ብርሃን ያነሳሉ ማለት ነው። በዛሬው እለት ደግሞ በተለይ ጥቅምት አስራ አራት የአቡነ አረጋዊ የቅዱስ ገብረ ክርስቶስ በዓል ስለሆነ ሁለቱንም በምስጢር ስለሚነሱ በሦስተኛው ሰንበት በተለይ 2014 ላይ በሚቆመው ጥቅምት 14 ላይ በሚቆመው የሁለተኛው ሰንበት ላይ ይሄ ይቆማል ማለት ነው። ስለዚህ ሁለቱ አባቶቻችን ሁለቱ ቅዱሳን ሊቃውንት እንዲህ አድርገው የቅድስት ድንግል ማርያምን ክብሯን፣ ንጽህናዋን፣ ቅድስናዋን ዘላለማዊ ድንግልናዋን ያነሳሉ። ሌላው ወንዘታ አቅፍዮና ክበበ ጌራ ወርቅ ቁጥር አንድ ላይ ተርጎም የላቸዋለው እሱ ላይ ተመልከቱ። የመጀመሪያው ሳምንት ላይ እንዘ ታቅፍዮ ለሕፃንኪ ጽጌ ጻዳ ወቀይሕ አመቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ንኢ ርግቤ ትናዝዝኒ እምላህ ወንኢ ሰናይቲ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ፣ በንጽህናና በተአምር ዕለት ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከለቅሶ ታረጋግኝ ዘንድ ነይ ይላል። ርግበ ኖኅ፣ ርግበ ዳዊት፣ ርግበ ሰሎሞን ናትና ስትመጪ ግን አለ ወኒ ሰናይቲ ምስለ ገብርኤል ፍሱህ መልካም ማየ ስትመጪ ከደስተኛው ገብርኤልና ወሚካኤል ከማኪ ርህሩ እንዳንቺ ርህሩ ከሆነው ከሚካኤል ጋራ ነይ ብሎ የተናገረውን ምስጋና በመጀመሪያው ሳምንት ላይ ትርጓሜውን አቅርብ ያለው ማንበብ መስማት፣ ትችላላችሁ። ይቅርታ ሦስተኛው ክበበ ጌራ ወርቅ ጽሩይ ምንቆ ባህሪ ዘያሃቱ ዘተጽፈ ብክ ትእምር ተስሙ ወተስካረ ሞቱ አክሊ ለጽዬ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎታ ሰግድ ይሎቱ ወለኪኒ ሰግዱ እቱ። ይህም በመጀመሪያው ሳምንት ትርጓሜውን አቅርብ ያለው። ሌላው መዝሙሩ ወመኑ ማህሪ ዘከማከ ከሚል እጅግ እንዳንተ አይነት ማህሪ ማን ነው የሚል በጣም በጣም በጣም ልዩ ምስጋና ሊቁ ማህሌታ ያሬድ የደረሰው ደግሞ በድጓው ላይ የሚገኝ በተለይ በሚቆሙት በየሰንበታቱ የሚቆመው መዝሙር ላይ የሚቆመው መዝሙር እጅግ እጅግ በጣም የሚገርም ቃለ እግዚአብሔር ነው ዓመቱ ሙሉ። የአሁኑ ግን ወመኑ መሐሪ ዘከማከ የሚል ልዩ ምስጋና ነው። ይህን ምስጋና እንግዲህ ሙሉውን ግዕዙንም አማርኛውንም ማፍታቻውንም በኢኦቲሲ ቴሌቪዥን ላይ ቃለመጠይቁን ስለሰራሁት የነሱ ቴሌቪዥን ዌብሳይት ላይ እንትን ዩቲዩብ ቻናል ላይ ሄዳችሁ ማየት ትችላላችሁ። በተረፈ ይህን ቻናል ላይክ በማድረግ ሰብስክራይብ በማድረግ ሁልጊዜ ዕውቀትን እንድትገበዩ መልእክቴ ነው። ዶክተር ሮዳስ ታደሰ አንድሮሜዳ በሚለው ላይ ሳይንሳዊ ነገሮችን መጋቤ ሐዲስ ዶክተር ሮዳስ በሚለው ላይ ደግሞ መንፈሳዊ ነገሮችን አቀርብላችኋለሁ። ይህም ቤታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ ንጽህናዋ፣ ቅድስናዋ የማይጠገፍ ፍቅሯ ከሁላችን ጋር አድሮ ይኑር። መልካም የማሕሌት ቁመት እመኝላችኋለሁ። ቤታችሁ አትደሩ ማህሌት ከሊቃውንቱ ጋራ በመቆም በረከት እንድታገኙ አደራ በማለት የዛሬውን መርሃ ግብር በዚህ ላይ እናጠናቀቃለን። ከልቤ እወዳቸዋለሁ አከብራቸዋለሁ። ሁልጊዜ ቅዱሳት መጻሕፍትን በማንበብ እንድትቆዩ መልእክቴ ነው። በሰላም ሁኑ። ሰላም ዋሉ፣ ሰላም አምሹ፣ ሰላም እደሩ በያላችሁበት ሀገር